ሰላም ሰላም፣ ውድና የተከበራችሁ የሰው ሚዲያ ቤተሰቦች ሰዎች፣ የሰው ሚዲያ ከሰው የመነጩ ሰውኛ ሀሳቦችን በሰው አዘጋጅቶ ለሰው የሚያቀርብ የእናንተ ሚዲያ ነው። ስለዚህ ላይክ፣ ሰብስክራይብ፣ ሼር እና ኮሜንት ማድረጋችሁን አትርሱ። በአዲስ እና እኔው ላይ በተፈጠረ አስደንጋጭም አሳዛኝም ታሪክ ነው ዛሬ የተመለስኩት። እኔ ጋዜጠኛ ሀይለሉን ምስጋናው ነው። ከእናንተ ጋር ቆይታ አደርጋለው። ከጀርባ ባልደረባ ካሳሁን ይገኛል ማለት ነው። በቀን 22 የተፈጠረ አጋጣሚ ነው የምነግራችሁ እንግዲህ እግዚአብሔር ይመስገን። ሰዎች ጨካኝ በሆኑ ቁጥር፣ ሰዎች ክፉ በሆኑ ቁጥር፣ ሰዎች ራሳቸውን አብዝተው በወደዱ ቁጥር፣ ሰዎች ሰው ሆኖ መገለጥ በከበዳቸው ቁጥር፣ ሰው እንደ ሰው መኖር ባልቻለ ቁጥር፣ ሰውነትን ለመቀበል የምትቸገሩበት ዘመን የሚደረስበት አጋጣሚ እንዳለ ያየሁት በዚህ ወቅት ነው። በነገራችን ላይ የሰው ልጅ በሰው ልጅ ላይ ሲጨክን የሰው ልጅ ራሱን ያለበትን ሁኔታ መገምገም መመዘን አለመቻልን እንደ ችሎታ ሲቆጥር የሰው ልጅ ሰው ሆኖ መኖር ሲከብደው በሌሎች ሰዎች ላይ መቀለድን እንደ አማራጭ ሲወስደው ማየት ያማልም ያሳዝናልም። እንግዲህ ስልኬን ወስደውታል። ቤት ሰዎች ስልኬን እንዴት ነው መሰላችሁ የወሰዱት? መልካም ሰው መስለው ነው የተሳሳቱ መስለው ምራቃቸውን በመትፋት ጀመሩ። መኪና አጠገቤ በማቆም ቀጥለው ይቅርታ የስህተታቸውን ያመኑ መስለው ይቅርታ በመጠየቅ አንድ ሰው በመላክ ሶፍት ሰጡኝ በሱ ምራቅ እየጠረኩ ባለበት ሁኔታ ነው ውሃ የሚመስል ነገር ደፍተው ከዚያም በኋላ ስልኬ እንዴት እንደወሰዱት አላቅም ማለት ነው መኪናቸውን አስነስተው ሄደዋል ዋናው ነገር አሁን እ የአሰራረቅ ሲስተማቸው ምናልባት ለእኔ ነው እንጂ አዲሱ ብዙ ሰዎች የተለመደ እንደሆነ እየነገሩ ነበር ከሁኔታው መከሰት በኋላ ሳወራ እኔ ማለት የፈለኩት ግን እንግዲህ እነዚህ ሰዎች ይከራዩም ይግዙም ገዝተውም ከሆነ በጣም ጥሩ ነው፣ አቅም ያላቸው ናቸው የሚለውን ያሳምንናል። ተከራይተውም ከሆነ ያላቸው መሆኑን ያረጋግጥልናል። በየትኛው መንገድ ቢሆን በመኪና እየሄዱ ነው እነሱ። በርግጥ፣ በመኪና መዝረፍ ለማምለጥ መኪና መግዛት አንደኛው አማራጭ ሆኗል። በዚህ ዘመን መኪና የሚይዘው ሀብት ያለው ሁሉ ሳይሆን ሌባ ሁሉ መኪና ይይዛል። ለምን አንደኛ ያለፋበትን ብዙ ገንዘብ ስለሚያገኝ ሀብታም ነው። ሲቀጥል ደግሞ ሰርቆ ለማምለጥ በእግር ከመሮጥ በመኪና ማምለጥ ስለሚቀል፣ እንደዚህ አይነት ነገሮች ተለምደዋል። ዋናው ነገር እኔ በግር ነው እየሄድኩ ያለሁት፣ ምንም ቢሆን የያስኩት አንድ ስልክ ነው። ከዛም ባሻገር እንደሚባለው እነሱ በመኪና ናቸው። በመኪና መሆናቸው በራሱ በግር እየሄድኩ የተሻለ ሁኔታ ላይ መኖራቸውን እራሳቸውን የተሻልንንን ብለው አለማስባቸው። የሚገርም ነው። ሰውነትን ካለመዘን ራስን ካለመመልከት በጣም አብዝቶ ራስን ከመውደድ አልፎ ራስን የማምለክ ደረጃ ላይ ስንደርስ የሚፈጠር ነው እና እኔ በተፈጠረው ነገር እውነት ለመናገር በጣም ደግጫ አለው። ምክንያቱም ሰው እንድፈራ የሚያደርግ ድርጊት ነው። ለምሳሌ እኔ ከዚህ በኋላ መንገድ እናሳየ የሚሉ ሰዎችን እንዴት ነው የማምናቸው? መንገድ ላይ የማላቃቸው ሰዎች በትክክል የማቃቸው አብረውኝ የሚኖሩ አብረውኝ የተማሩ እርግጠኛ የማቃቸው ካልሆኑ በስተቀር እስካሁን የትኛውም ሰው ለመጠፎም ለጥሩ ማጋጠም ይሄ ከጀርባ አለ ብዬ ነው የማምነው፣ እና ከዚህ በኋላ አንድ ፍርሃትን ያጫረብኝ ነገር ነው። በእርግጥ እኔ አብዝቼ ስለ ሰውነት ከመስራቴ ከመስራት ጋር በተገናኘ ምናልባት አንዱ ፈተና ሊሆን ይችላል፣ ወይም ደግሞ ይሄ ሰው ሰው ሰው እያልኩ የማቀነቅነውን ነገር ለማስቆም ከሚደረጉ ፈተናዎች አንዱና የመጀመሪያው ሊሆን ይችላል ብዬ አስባለሁ። ዋናው ነገር ግን እንደ ሰው ሰውን ስንታይ አንዳንዴ ማሰብ ያለብን ነገር አለ። እውነት ለመናገር ሌላ ሰው ቢሆን በእርግጥ ሌባ በትክክል ሌባ የሆነ ሰው ታርጋ ቁጥር አጥፍቶ ነው ሊሰራ የሚችለው። አጋጣሚ ካላጠፉ ግን አለማየትን ደካ የሰውን ደካ ማጎነ ተጠቅሞ ሰውን ማጥቃት በራሱ ተሸናፊነት ነው እንጂ አሸናፊነት አይደለም። እና ከዚህ አንጻር በጣም ነው ያፈርኩትም እውነት ለመናገር አሁን በኢትዮጵያዊነቴ መኩራት ሳይሆን ማፈር ጀምሬያለሁ። ምክንያቱም ኢትዮጵያውያን እርስ በርስ መጨካከን ጀምረዋል። ኢትዮጵያውያን መተዛዘን አቁመናል። ኢትዮጵያውያን መተሳሰብ አቁመናል። ኢትዮጵያውያን መራራ ትርህራ የሚባለውን ነገር ትተናል ነው አሁን እኔ በኢትዮጵያዊነቴ አልኮራም፣ እውነት ለመናገር የማፍርበት ዘመን ነው። ምክንያቱም ከዚህ በፊትም እንደ ሰው አቀንቃኝነቴ ሰው አውሬና አውሬ ተፋቅሮ በሚኖርበት ዓለም ሰውና ሰው ተፋቅሮ መኖር አቅቶት እርስ በርስ እየተገዳደል የሚኖር ሕዝብ መኖሩ ያሳፍራል ብዬ ስለ ሰላም በሰራሁት ቪዲዮ ላይ ሲናገር ነበር። ሰው እንደ ሰው እርስ በርስ ከመካሰስ አብሮ መስራትን እንደ አማራጭ አለመውሰዱ ያሳፍራል እያልኩ ነበር እና ይሄ ደግሞ ሌላው ተጨማሪ የማፈራችን ሁኔታ ነው። በእርግጥ ያልተገለጠ ነው ይፋ። አሁን ግን የትኛውም ጥሩ የሚባል ነገር እንደ መጥፎ እየተቆጠረ መጥፎ የሚባለው ነገር ደግሞ እንደ ልክ እየታየ በመሆኑ ምክንያት ብዙ ነገሮች ይፋ እየወጡ በይፋ እንደ ስራ እየተቆጠሩ ነው እና ከዚህ አንጻር በጣም ያፈርኩበት ነው። ስልኩ ከአመት በላይ ተጠቅሜበታለሁ። ሌግጀሪ ማለት ቅንጡ የሚባል ምናልባትም በጣም ከፍተኛ ዋጋ የሚያወጣና ውድ የሚባል ስልክ አይደለም ግን እኔ ካለሁበት ሁኔታ አንጻር እኔ የኦንላይን ስራ እየሰራው ነው የምኖረው። ያ ማለት ስልኬ ስራ የምነው የስራ ቦታ የምነው ማለት ነው እኔ በአጭሩ። እና ከዚህ አንጻር ለእኔ በጣም ከፍተኛ ጉዳት ነው። ለምን ምንም እንኳን ከዩኒቨርሲቲ ብመረቅም ቋሚ ስራ እስካሁን ድረስ አልተገኘም። ኢትዮጵያ ውስጥ ማፈሪያ ብዙ የምናፍርባቸው ታሪኮች አሉ ባለው አሁን ባለው ሁኔታ ምክንያት በአቅም አትወዳደሩም፣ በአቅም አትመዘኑም። ብዙ ቦታ ተወዳድረን አቅሙን ውድድሩን ማሸነፍ ችለን ከውስጥ ሰው ስለሌለን ብቻ ያጣናቸው ብዙ ስራዎች አሉ። በተለይ ወደ እኔ ሲመጣ ብዙ ወደ አራት የሚጠቀሱ ምክንያቶች አሉ። አሁን ባለበት ሁኔታ ኢትዮጵያ ውስጥ ከማፍርባቸው ተጨማሪ ብዬ ማስባቸው ብሔርተኝነቱ አንዱ ስራ እንዳላገኝ እንቅፋት ነው። አማኝነቱ በሆነ እምነት ውስጥ መገኘት ሌላ የስራ ማጫ ምክንያት ነው፣ ኢትዮጵያ ውስጥ። በዚያ ልክ ደግሞ ምንድነው ገንዘብ መክፈል አለመቻል፣ ጉቦ መስጠት አለመቻል ሌላ ለስራ ማጣት ምክንያት ነው። ተጨማሪ ወደ እኔ ሳመጣው ደግሞ አካል ጉዳተኝነት በራሱ መስራት አለመስራት እንደመለኪያ ሳይቆጠር አካል ጉዳተኛ መሆንም ሌላ ስራ የማጣት ሰበብ ነው ኢትዮጵያ ውስጥና ይህ ባለበት ደግሞ ምናልባት እነኚህ ነገሮች ተቀጥሮ የመስራት እድል ነፍጋውኝ ባለኝ ዲቫይስ ተጠቅሜ ኦንላይን እየሰራው ራሴን በመመራበት ሁኔታ ውስጥ ደግሞ ሌላ ይህም አይገባህም የሚል ጨካኝ ሰው ደግሞ ጨካኝ ሰዎች ደግሞ ሰብሰብ ብለው መኪና ይህንን ነገር ፈጠሩ ማለት ነው እና ስልኩ አያሳስበኝም። እዛ ውስጥ ያሉ ፋይሎች ግን በጣም በጣም ነው እኔ የሚያበሳጭኝም፣ የሚያበሳጭኝ ለምን በጣም ብዙ ድርሰቶች ባለሙያ አይቷቸው ለህትመት ዝግጁ የሆኑ ድርሰቶች ያሉበት ነው በፋይል ደረጃ ከዚያም ባለፈ ብዙ የድርሰት ስራዎችን ጽፍ ያስቀመጥኩበት ነው። ኤዲት ያልተደረጉ ሌላ የመዝሙር ቪዲዮዎች ተሰርተው የተቀመጡበት ያልተፖሰቱ ያሉበት ነው። ሌሎችም ከሰዎች ጋር የተጻጻፍኳቸው እና ከዩትዩብ እና ከቲክታክ ያወረድኳቸው ጠቃሚ መረጃዎች፣ በተለይ ከዩትዩብ ያወረድኳቸው መጻሕፍት ያሉበት ነው። ከዛም ባሻገር በቴሌግራም በጣም ብዙ የማውቃቸው የስራ ኔትወርኪንግ የስራ ትስስር የፈጠርኩባቸው የኦንላይን ስራይን የማጣቅስበት ነው። የማጠናቅርበት፣ የማዘጋጅበት፣ የምገናኝበት መስመሬ ነው። ያ ማለት ስልኩ ለእኔ መጻፊያ ነው እንደ ኮምፒውተር፣ መገናኛ ነው እንደ ስልክ፣ የስራ ቦታ ነው እንደ ኦንላይን ሰራተኛ፣ መስሪያ ነው ለስራ እንደሚያስፈልግ አንድ ቁስ ማለት ነው፣ እነኚህ ነገሮች ይዞብኝ ነው የጠፋው ማለት እስካሁን ድረስ ምንም እንኳን ቋሚ ቅጥር ቅድም በጠቀስኳቸው አራት ምክንያቶች በጣም ኦንላይን ስራ ስለምሰራ ዲቫይሱን ተጠቅሜ ማህበራዊ ሚዲያ ላይ በማደርጋቸው ስራዎች እየተንቀሳቀስኩ ስለነበረ ስራት እንደነበርኩ ብዙ አላማዋራ ሰው አልነበርኩም፣ ቅጥር ስላላገኘው አልቆጭም ነበር። አሁን ግን በትክክል ይሄ ዲቫይስ መጥፋቱ እኔ ስራት እንዲሆን አድርጎኛል ማለት ነው። ስራት የሆንኩት ደግሞ ሀገሪቱ ውስጥ ስራ ስለሌለ አይደለም፣ ስላልተማርኩ አይደለም፣ አቅም ስለሌለኝ አይደለም፣ ስለማልችልም አይደለም። ስራ አጥ የሆንኩት የመጀመሪያው ቅድም በጠቀስኳቸው ሀገርን በሚያቆሸሹ እና በሚያሳፍሩ ታሪኮቻችን ነው። ቀጥሎ ደግሞ በጨካኝ ሰዎች ምክንያት ቢያንስ ቢያንስ በራሴ የፈጠርኩትን የስራ እድል እንኳን ሊያሳጡኝ በቻሉ ሰዎች ምክንያት ነው ማለት ነው። እና እነኝን ነገሮች ሳስብ፣ በነገራችን ላይ በታሪክ ያፍር ያለው ኢትዮጵያዊ በመሆን ጭምር እያፈርኩ ነው። አሁን እንጃ መተዛዘን ምንም እንኳን ከልቡ በያዝንም እኮ የኛ ሕዝብ ቢያንስ ቢያንስ እንደዚህ ለአካል ጉዳተኛ ራራለው ምናምን የሚል አስመሳይ ሕዝብ መሆኑን በትክክል ያረጋገጥኩበት ነው። በእርግጥ ሁሉም ሕዝብ ላይሆን ይችላል። ግን ቢያንስ ቢያንስ ያሰው የሰረቀኝ የተሰረኩበት ቀምተው የሄዱበት ቦታ ከተቃራኒ ሳይድም ቢሆን ሱቅ ምናምን ያለበት ነው። ሰዎች አይተዋል፣ እርግጠኛ ሆኜ የምነግራችሁ ማስቆም የሚፈልጉ ታርጋውን አይተው ማስቆም ይችሉ ነበረ። የዚህን ያለ መጨካከናችን ነው እና ብዙ ሰው አዝን አለው ለሰው እንትን እንደዚህ ላለው ምናምን የሚለውን ነገር ሁሉ ወደማላምንበት ደረጃ እንዲሄድ የሚያደርጉ ነገሮች ናቸው የተፈጠሩት። እና እውነትን መናገር በጣም አዝኛለሁ በመማሬ ስራ ማጣቴ ተምሬ ጥሩ ውጤት እንደያዘ ሰው ስራ ለማግኘቴ እንዳንድ ምክንያት ሆኖ ያሳሰበ ባለበት ሁኔታ ደግሞ ራሴ በፈጠርኩት እድል ውስጥ እየሰራው እንዳልኖር የሚያደርግ ዜጋጋ መኖር በራሱ ያሳፍራልም ያስፈራልም እና በጣም ነው የተሰማኝ። እውነት ለመናገር ተሰምቶኛል። የተሰማኝ ስልኩ ስለተሰረቀ አይደለም፣ የስራ እድልኝ ስላጣሁ የስራ ኔትወርኬ ስለተበጣጠሰ፣ የነበሩኝ ኮንታክቶች ማለት በስራ ምክንያትም በምን የሚማቃቸው የቤተሰብ የምን ብሎ ወደ አራት መቶ ድረስ የሚጠጉ ኮንታክቶች ነበሩ። እነዚያ ሁሉ ድሌት ሁነዋል። ሲሙን አውጥቼ ማለት አዘግቼ ሳወጣው እና በጣም ነው ብቻ፣ ያስጠላል፣ ያስጠላል። አሁን ባለው ሁኔታ እኔ እንጃ ኢትዮጵያ ውስጥ መኖርም ኢትዮጵያ ውስጥ ካለ ማህበረሰብ ጋር መኖርም የሚያሳፍርበትም የሚያስፈራበትም ደረጃ ላይ ደርሰናል። እና እኔ ላይ ስለደረሰ አይደለም ብዙ ሰዎች ላይ ደርሶ ሊሆን ይችላል። ግን እኔ ከስልኩ ከመሰረቁ ባሻገር ይሄ ስልክ በመጥፋቱ ምክንያት ያጣሁት በጣም ብዙ የማህበራዊ ሚዲያ መድረኬን ያጣሁት በማህበራዊ ሚዲያ ያገኘኋቸውን በሀገር ውስጥ ባለመኖራቸው አገር ውጭ በመሆናቸው ምክንያት ብቻ በጎ የሆኑ ሰዎችን በበጎነታቸው እንዲሰራ የሚያበረታቱኝንና ስራ የፈጠሩልኝን ሰዎች ጭምር ነው ያጣኋቸው። ብቻ በጣም ያስጠላል፣ ያስቀይማል። እውነት ለመናገር በጣም አፍሬያለሁ። አሁን በአንድ ሁኔታ በኢትዮጵያዊነት እግዚአብሔር ያውቃል። እግዚአብሔር መልካሙን ቀን አምጥቶ ሰዎችንም እንግዲህ የደነደነውን ልብ የሚያራራ ምላክ የዚህን የተጨካከነውን የጨከነውንም ህዝብ ልብ አራርቶ ወደ ቀድሞ ኢትዮጵያዊነታችን እና ወደ ትክክለኛ ሰብአዊ መገለጫችን ወደ ሰብአዊ ባህሪያችን ካልመለሰን በጣም ያስፈራልም ያሳዝናልም። እኔ ሌላ ምንም ማለት አልፈልግም። ሰው እንሁን ማለት የምፈልገው። ሰው ከሆንን ለሰው ማዘን፣ ሰው ከሆንን ለሰው መድረስ፣ ሰው ከሆንን ሰውን መውደድ፣ ሰው ከሆንን ሰውን ማክበር፣ ሰው ከሆንን ሰውን በሰውነቱ መቀበል፣ ሰው ከሆንን ሰውን ምክንያት እየፈጠሩ ከስራ ውጭ ከማድረግ፣ ሰውን ያለውን ነገር እያሳጡ ስራ አጥ ከማድረግ እንቆጠባለን። እና ሰው እንሁን የሚል መልዕክት ነው ማስተላለፍ የምፈልገው። አመሰግናለሁ።